እሺ ስጠይ እጽዋፍ የ20 ብር ስጠይ። የ20 ብር ስንት ፍሬ ነው? ሁለት ብቻ። የ20 ብር ማርያምን፣ እሺ መቶ ብር አርጎ በቃ እ ማርያምን ያዣዋያል ይቅፍ አድርጊው። የ20 ብር ስንት ነው እ ስንት ፍሬ ነው? አስር ፍሬ መቶ ብር እሺ

እንግዲህ ዛሬ የአመቱ የግሸን ማርያም ነው። መስከረም ሀያ አንድ ማለት ነው ጓደኞቼ። እግዚአብሔር አምላክ እንግዲህ በሰላም ለዚህ አብቅቶናል። አመት ከአመት እያስቆጠረን ነው። ምን ያህል በፍርሃትና በሰቀቀን ውስጥ እንኳን ብናሳልፍ ይህን ሶስት አመት ግን ተመስገን ይኸው በሰላም በፍቅር በጤና በተለይ ደግሞ በሰላም ይሄው እስካሁን አድርሶናልኝ እና እግዚአብሔር አምላክ ይመስገን። እናቴ ድንግል ማርያም የግሸኗ ማርያም የለተቀኗ ስላደረሰችን ልጄንም ጠብቃል ልጄንም ስላሳደገችልኝ ያው በትንሹም ተመስገን እያልኩኝ እንግዲህ ዛሬ ናንዬም የመጀመሪያ የመጀመሪያ ቤተ ክርስቲያን ሲሄድ ነው ማለት ነው። እንግዲህ እንደምታዩት ጓደኞች ጉዞአችንም ወደዛ አድርገናል። እያያችሁት ማረ እንት አካባቢው ባሉ ግቡ ደህና ነው ግቡ ባሉ ነው ያያ ያስቆማ ነው ምን ንግባ ግቢ ቡቱ ማለት ነው። እንደዚህ ዘንጠን ተመልከቱ። አቤት አቤት አላስተዋልኩትም ነበር። አሁን ካሜራ ላይ ነው እያስተዋልኩት ያለው። ዞሮ ዞሮ ግን ብዙውን እንደም የደስ የሚለው ነገር ያው ቢያረግም ባጃጁ በደንብ መሄድ ይችላል ማለት ነው። እንግዲህ እንደምታዩት እኛ አካባቢ ላይ የታክሲ ያገኘ ሁሉም በባጃጅ ነው ማለት ነው ሁሉ ነገር የትም አካባቢ ሄዳችሁ የትም የባጃጅ አገልግሎት በምታዩት ሌላ አካባቢ መስ በትንሹም የምኖርባት ትንሽ ቤት ታዳጊ ከተማ ላስ ጎብኛችሁ ብዬ ስለፈቀድ ስለፈለኩ ነው። እንግዲህ ጓደኞቼ ያው ቪዲዮ ሰልስቶናል። ምንም በእናንተ ቦታ ቢሆን እንግዲህ እያያችሁት ሆነ መንገዱ ምናምን በጣም ደስ ይላል። ሰላም አለው ምናምን እና ጓደኞቼ እግዚአብሔር አምላክ ዋናው ነገር ለሰው ሰላም ነው። ሰላም ስለሆነ ደግሞ ተመስገን እያልን የግሸኗ ማርያምን እንግዲህ በላስታ ላሊበላ ለማክበር እየሄድን ነው። አብዛኛውን ሰው በላሊበላ ውስጥ ቤተ ማርያም ጋር ሄዱ አያከብርም። ምክንያቱም አሸተን ማርያም የሚባል ደግሞ ቦታ አለ። እጅግ በጣም ያማረ ያማረ አሁን ይሄ የምታዩት ከተማ በላይ ያለ ተራራ ይታያችኋል፣ አይደል? በዛ ጋ ነው እና በጣም ትልቅ ተራራማ ቦታ የምትገኘ አሸተን ማርያም። ያው የሚያውቀው ያውቀዋል። እና እውነቱን ለመናገር አንድ ቀንም አሸተን ማርያም ሄጂ አላቅም። እንግዲህ አሁን ላይ እግዚአብሔር ይመስገን፣ ልጄም እንዳልኳችሁ እንግዲህ በእግሩ መራመድ እየጀመረ ነው፣ ግን ገና አልጠነከረም። በደንብ ጠንከር ሲል እንግዲህ ወደፊት አብረን መጓዝ እንጀምራለን ማለት ነው። አሁን ላይ ቤተ ክርስቲያን ሲሄድ አብዛኛውን ጊዜ ልጄን አዝዬ ስለሚሄድ እንደምታዩት እንግዲህ አዝዬ ስለመሄድ ብዙ ጊዜ በቃ ይሄ ደረትና ደረቴ በጣም ነው የሚያመኝ፣ ትከሻዬ ውልቅ ነው የሚለውና ልጅ አዝዬ የትኛውን ቦታ ለመሄድ በጣም ነው በቃ እንትን የሚለኝ ግን ቢሆንም ያው ሄዳለሁ። ግን አሁን ላይ ደግሞ እናንዬ ከቀን ወደ ቀን ጠንከር ጠንከር እያለ ስለሆነ እሱን አዝሎ መውጣት በጣም ከባድ ነው። እንግዲህ ከተወለደ የመጀመሪያው ነው ወክ እያረገ በእግሩ የሄደው ማለት ነው። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እኔ መዳህ እና ጓደኞቼ እንግዲህ እስኪ በትንሹም ቢሆን አካባቢው ላስጎብኛችሁ። እያንዳንዱ መንገዱን እያያችሁ ነው አደለ? አሁን እንግዲህ እየቀረብን ነው እየደረስን ነው። ድባቡን እንግዲህ በደንብ ታዩታላችሁ። ያው አሁን ላይ አረንጓዴ ግሪን ኤሪያ ነው እየታያችሁ ያለው አረንጓዴ ቦታ ነው። ምክንያቱም ለምን መሰላችሁ? ያው እንግዲህ ከዚህ በኋላ አሁን መስከረም ከገባ በኋላ ነው ትንሽ እንትን የሚለው እየደረቀ የሚመጣው። አሁን ላይ ግን ቆንጆ ነው። እያያችሁት ከሆነ ው እንግዲህ በትንሹም ላሳያችሁ በደንብ በደንብ ረጌ ነው እያሳየዋችሁ ያለው። አያችሁ አይደለ? ይሄን ይመስላልኝ አሁን እንግዲህ ልዩ ቦታ ወደ ገጠርጌ ወደሚባል ቦታ ነው። በእሱ ነው የምንሄደው ማለት ነው። ኮንትራት ባጃጅ ይዘን ነው እሱ ነው የሚያደርሰን ማለት ነው። ጓደኞች ሁላችሁም እንግዲህ የኔ ውድ ጓደኞች እግዚአብሔር አምላክ ሀገራችንን ሰላም አድርጎ ሀገር ሰላም ሲሆን ነው ሰው መተንፈስ የሚችለው ሰውም ደግሞ የቻለውን የአቅሙ ሰርቶ የሚያድረው ቤተሰቡን የሚያስተዳድረው ትራድ ትዳር መስርቶ ልጅ የሚወልደው እያንዳንዱ ነገር ሀገር ሰላም ሲሆን ነውና፣ አምላክ ሀገራችንን ኢትዮጵያን ሰላም አድርጎ ከዚህ ካለንበት ሁኔታ አውጥቶ ሰላም አድርጎ ሁላችንንም ማለት ነው፣ ጓደኞች ሁላችንንም እግዚአብሔር አምላክ ለሀገራችን ያብቃን ማለት ፈልጋለሁ። ያው እናንተን ማለት ነው ለሀገራችሁ ያብቃችሁ ሀገራችሁ ገብታችሁ ደግሞ እናቴ የግሸና ማርያም የልባችሁን መሻት ትሙላላችሁ። ብዙዎቻችሁ የራሳችሁ የሆነ አላማ አላችሁ፣ የራሳችሁ የሆነ እቅድ አላችሁ። እቅዳችሁ እውን የሚሆንበት ጊዜ ይሆንላችሁ ማለት ፈልጋለሁ፣ ውድ ጓደኞቼ። በስደት ዓለም ላይ በምንኖር ሰዓት ብዙ ነገር እናስባለን። በጣም ብዙ ነገር ሀገራችን ገብተን ይህንን ሰርቼ ይህንን አድርጌ ይህንን አድርጌ ብዙ ፕላኖች እናደርጋለን እና ከዛ ደግሞ ሀገር ከገባውን በኋላ ደግሞ ያሰብነውን እቅዳችንን ስተን አላማችንን ስተን ደግሞ በተለያዩ ቁሳቁሶች ወይ በተለያዩ ጓደኞች ወይ ቤተሰቦች፣ በተለያዩ ብቻ ዘመድ አዝማድ ገንዘባችንን ያው ጨርሰን ድጋሚ ወደ አረብ ሀገር ደግሞ የምንሰደድበት አጋጣሚ እየተፈጠረ ይገኛል ማለት ነው ጓደኞቼ። እና በተቻላቸው አቅም ይሄ እንዳይሆን ሁላችሁም ጥንቃቄ ማድረግ መቻል አለባችሁ። አንድና አንድ ጓደኞችን ለራሳችሁ፣ ራሳችሁ ብቻ ናችሁ የምታስቡት፣ ራሳችሁን መውደድ አለባችሁ። በተቻላችሁ አቅም እናንተ ራሳችሁን ካልወደዳችሁ ሌላ ሰው ማን ነው? እናንተ ሊጨነቅላችሁ የሚችለው ማን ነው? እስኪ እንደው እኔ አሁን የምላችሁን ነገር ልንገዳቸው። እስኪ ስንት ወንድም እህት አባት ሲያወሯችሁ ሁሌ ችግር እንደሚያውሩ እርግጠኛ ነኝ። ምክንያቱም ችግር እኛ ስንሰማ ደግሞ በቃ ቸግሯቸው ነው በሚል አማካኝነት የተለያዩ ነገሮች እናደርጋለን ምናምንና በተቻለን አቅም ጓደኞቼ ባለንበት ሀገር ጠንክረን ሰርተን የተሻለ ገንዘብ ኑሮን ሀገራችን ላይ መጥተን የምንፈልገውን የስራ አይነት እየሰርተን ተለውጠን እንደውም ቤተሰቦቻችንን ብናግዝና ና ብንረዳ ይሻላል ብዬ ነው የማስበው። እና ጓደኞቼ እንግዲህ ያው እንደነገርኳችሁ መልካም ምኞቴ ለእናንተ ገልጬ አለሁ ማለት ነው። እግዚአብሔር ደግሞ ለዚህ አድርሳችሁ ማለት ፈልጋለሁ። እኔም እንግዲህ የምናሰብኩ መሰላችሁ ለሚቀጥለው አመት ሰላም ያደርሰን። እኔም አሸተን ማርያም ሄጄ ከልጄ ጋር ያው ከልጅ ጋር ግን ከባድ ነው ባጃጅ ተይዞ መሄድ ትንሽ ከባድ ነው ማለት ባጃጅ አሁን ይዤ ብሄድ እዛ ቦታ ድረስ ሲሄድ ምንድን ነው አሁን ባጃጅ ይዤ ልሂድ ብል ኮንትራት ከሆነ አንድ ሺ አምስት መቶ ብር ነው ከሰዎች ጋር ከሆነ ደግሞ ሁለት መቶ ሁለት መቶ ሀምሳ ብር ነው እሱ ሳይሆን በረከት እንዳገኝ በባዶ እግሬ ብሄድ በጣም ደስ ይለኛል በእግሬ ብሄድ ብጓዝ በጣም ነው ደስ የሚለኝ ማለት ነው ጓደኞች ና እንዴት እንደማድረግ አላውቅም። እንግዲህ እስኪ ለዛ ያድርሰን። ግን አሸተን ማርያም እሄዳለሁ ብዬ አስባለሁ። በእርግጠኝነትም አድርገዋለሁ። እንግዲህ የግሸኗ ማርያም ደግሞ ግሸን ማርያም ቦታዋ ወይም እስክሄድ ድረስ ባለኝ ባለሁበት አካባቢ ላይ በዚህ ሁኔታ ላይ የእሷን ቤት ለመርገጥና እሷ ቤት ለመሄድ አብቅቶኛል። ተመስገን ነው። እንግዲህ እግዚአብሔር ብቻ ያውቃል ሁሉም ነገር። ሁላችሁም እንግዲህ በድጋሚ እንኳን አደረሳችሁ ላችኋለሁ ጓደኞቼ። እንደምታዩት እንግዲህ ጉዞ በጣም ደስ ይል ነበረ። አሁን ላይ እንግዲህ ደርሰናል። ይሄ የምታዩት እንዳለ ይህ አካባቢው ላይ ቤተክርስቲያን ነው ማለት ነው። እንደምታዩት ደርሰናል ማለት ነው ጓደኞቼ እንዴት እንደሚያምር እንዴት እንደሚያምር ተመልከቱ እንዴት እንዴት እንደሚያምር ማለት ነው ቆይ ቤተ ክርስቲያኑ ልቀርጽ ነው። እሺ ስጠይ ጽዋፍ የሀያ ብር ስጠይ የሀያ ብር ስንት ፍሬ ነው? ሁለት ብቻ። የሃያ ብር ማርያምን። እሺ 100 ብር አድርገው፣ በቃ ማርያምን ያዦ አያልይ ቅፍ አድርጊው። የሀያ ብር ስንት ነው? ስንት ፍሬ ነው? አስር ፍሬ መቶ ብር ሄዱ። በቃ ሄዱ። አቡጡ ሄዱ። ለማውጣት ራሱ እንዴት እንደሚያምር በእናትሽ! አቤት አምላኬ፣ አቤት መታደል ማሬምን ተመስገን ተመስገን። እንኳን ለግሸና ማርያም በሰላም አደረሳችሁ። ሁላችሁንም በያላችሁበት እግዚአብሔር አምላክ ይጠብቃችሁ ማለት ፈልጋለሁ ጓደኞቼ። እጅግ በጣም ደስ የሚል ነው። እየሄድን ያለ ነው። ቤተ ማርያም ነው። ስልኬ ታዲያ ምን ተመስገን ቀስቤ ቡጡይ እየሄድን ያለ ነው። ቤተ ማርያም ነው። አሸተን ማርያም መሄድ አልቻልንም። እንግዲህ ለሚቀጥለው ዓመት እግዚአብሔር ሰላም ያደርሰን። ነይ ለያዝሽ፣ እንዴት እንደሚያምር ብታይ። ስሚ፣ ካሜራው ላይ ታይ። አቤት ተመስገን፣ ተመስገን ነው። ቀስ በሉ። እዚህ ጋ እንዳትንከባለሉ። ጓይኔ ይዛት አለሷ